ተነስተዋል ግን ደግሞ ይሞታሉ። አላዛር ተነስተዋል፣ ግን እንደተነሳ እንደ ክርስቶስ አልቀረም ደግሞ ሞቷል። በታላቅ ኃይልና ስልጣን ሰይጣንን አስሮ አዳሜን ምን አደረገ? ነፃ አወጣው። በጣም ገርሟቸው የተናገሩት ንግግር ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘእይ መውት። ጠላት ግን ክርስቶስ ሞቶ እንኳን ገና አላመነም ይነሳል ብሎ ጠላት መቃብሩን ያስጠብቃል። አዳምም ምኞቱ አምላክ መሆን ነበረ። አምላክ የመሆን ፍላጎት ስላለው ዕፀ በለስን በላ አምላክ ሆናለሁ ብሎ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ ይህንን ፕሮግራም የምትከታተሉ የእግዚአብሔር ቤተሰቦች በያላችሁበት እንደምን እስከዚህ ሰዓት ደረሳችሁ? አሜን። ምህረትና ቸርነቱን ከኛ ያላራቀ በመግቦቱና በጥበቃው ያልተለየን ፍቅሩ ከእናት በላይ የሆነው አምላክ ስሙ ለዘላለም ይክበር ይመስገን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የትንሣኤው ሰላምታ በሚል ይሆናል። የዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ለስም አጠራሩ ክብር ምስጋና ይግባውና መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ በዝግቤት ሆነው ተሰብስበው ሳለ በመካከላቸው ተገይቶ ሰላም ለእናንተ ይሁን አላቸው። ይህንን ሀሳብ መነሻ አድርገን ይህ ከትንሣኤው በኋላ ባለው ጊዜ ክርስቶስ ለደቀ መዛሙርቱ ያቀረበው ሰላምታ ነው። እኛ ደግሞ ከትንሣኤው በኋላ ኦርቶዶክሳውያን የምንለዋወጠው የሰላምታ ቃል አለ። በዚህ የመጽሐፍ ቅዱስ ክፍል ላይ ሰላምታ ሲያቀርብላቸው ደቀ መዛሙርቱ ተሰብስበዋል። በሩ ዝግ ነው። በሩ እንደተዘጋ ገብቶ ሰላም ለእናንተ ይሆናላቸው ነው የሚለው። በጣም በሚገርም ሁኔታ ሶስቱ በሮች ሊቁ ሲነግረን የመጀመሪያው እህቱም ድንግልና በድንግልና ተወለደ፣ በኅቱም ድንግልና ሁለተኛው በኅቱም መቃብር ወይም በተዘጋ መቃብር ተነሳ፣ ሶስተኛው ደግሞ በተዘጋ በር ገብቶ ሰላም አላቸው። ይላል ሶስቱ በጣም የሚገራርሙ ናቸው ሌላ አካል ሊያደርጋቸው የማይችሉ ማንም ቢሆን በድንግልና የተወለደ ደግሞ እናቱ ድንግል ሆና የወለደችው ወልዳውም ድንግል የሆነች እሱ ደግሞ በድንግልና የተወለደ ሰው ሲሆን አምላክ አምላክ ሲሆን ሰው የሆነ ሌላ አካል የለም በድንግልና የተወለደ በኅቱም ድንግልና የተወለደ ብቸኛው እሱ ነው። ደግሞ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በኅቱም መቃብር ወይም በተዘጋ መቃብር የተነሳ ብቸኛው የትንሣኤ በኩር ክርስቶስ ነው። ሦስተኛው በር ደቀ መዛሙርቱ ተሰብስበው ዘግተውት በፍርሃት ሆነው ሳለ በሩን ሳይከፍት በዝግ በር፣ በሩ እንደተዘጋ ገብቶ ሰላም ለእናንተ ይሁን አላቸው ይላል። ይህ የክርስቶስ ሰላምታ ነው። እኛ ኦርቶዶክሳውያንም ከትንሣኤው በኋላ ሰላምታችን እንዲለወጥ፣ ሰላምታችን እንዲቀየር ዓመቱን ሙሉ የምናደርገው ሰላምታ አለ። በትንሣኤው ወቅት ግን ምናልባት ግእዙን ለመሸምደድ አቅቶን ካልሆነ በስተቀር ቤተ ክርስቲያናችንና ክርስቲያኖች የሚለዋወጡበት ሰላምታ ይህ የትንሣኤው ሰላምታ ነው። ቀጥለን የምናየው ማለት ነው። ትንሣኤው እና ሰላምታ የሚሉ ሁለት ሀሳቦችን ነው ስናብራራ የምንቆየው። የመጀመሪያው ትንሣኤ መነሳት ነው። ልዩ ልዩ አይነት ትንሣኤዎች ይኖራሉ። በቤተ ክርስቲያናችን አምስት አይነት ትንሣኤ ነው ያለው። የመጀመሪያው ትንሣኤ ህሊና ወይም የህሊና ትንሣኤ የሚባል አለ። የህሊና ትንሣኤ ምንድን ነው ከተባለ፣ እግዚአብሔርን ማሰብ ከውድቀት ከኃጢአት ከክፋት ለመውጣት የሚደረግ እንቅስቃሴ፣ የሚደረግ ውሳኔ፣ የሚነሳ ሀሳብ፣ የምናሰላስለው በጎ ሀሳብ በሙሉ ይህ የህሊና ትንሣኤ ነው። ለመነሳት የምናደርገው ሂደት ማለት ነው። ይሄ የህሊና ትንሣኤ ነው፣ የመጀመሪያው ትንሣኤ ከአምስቱ። ይህ የህሊና ትንሣኤ ይባላል። ሁለተኛው ትንሣኤ ሙታን የሚባል አለ። ትንሣኤ ሙታን የምንለው የነ አላዛር የነ ወለተ ያይሮስ የመሳሰሉት የተነሱት ናቸው። እነዚህ አካላት ተነስተዋል ግን እንደገና ሙተዋል። ሞት የሚከተለው ትንሣኤ ነው። የፍጥረት ወይም ደግሞ በዘመኑ ክርስቶስ በሞዋይ ለስጋዌው ያስነሳቸው እነ ኤልሳ ያስነሷቸው እነኚህ ቅዱሳን የነሱ ትንሣኤ ትንሣኤ ሙታን ይባላል። ተነስተዋል፣ ግን ደግሞ ይሞታሉ። አላዛር ተነስተዋል፣ ግን እንደተነሳ እንደ ክርስቶስ አልቀረብ ደግሞ ሞቷል። ይህ ትንሣኤ ሙታን ለጊዜው የሚደረግ ትንሣኤ ማለት ነው። ሦስተኛው ትንሣኤ ዘጉባኤ የምንለው አለ። ትንሣኤ ዘጉባኤ ማለት በመጨረሻ ሁላችንም የምንነሳው ትንሣኤ ነው። ትንሣኤ ዘጉባኤ በሁለት ይከፈላል። ትንሳኤ ዘለ ክብርና ትንሳኤ ዘለ ሐሳር ወይም የውርደትና የክብር ትንሳኤ ለሞትና ለሕይወት የምንነሳው ትንሣኤ በዳግም በመጨረሻው ዘመን በክርስቶስ ዳግም ምጻት የሚደረግ ትንሳኤ ነው። ይህ ትንሳኤ ዘጉባኤ ይባላል። ሌላው ትንሳኤ ክርስቶስ የምንለው ነው። ትንሣኤ ክርስቶስ ወይም የክርስቶስ ትንሳኤ ከሌሎቹ አካላት የተለየ ትንሳኤ ነው። ልዩ ትንሣኤ ነው። ምክንያቱም ሌሎቹ ተነሱ የምንላቸው አካላት ሌሎቹ ተነሱ የምንላቸው አካላት አስነሻላቸው። አላዛር ተነሳ ብንል ማን አስነሳው? እንዴት ተነሳ ሲባል ድንጋዩ ተነስቶለት መግነዙን ፍቱለት ተብሎ አላዛር ሲነሳ ክርስቶስ መልካምናት እራቱን ሳይበላ የተኛ ልጇን "ተነስ" ብላ እንደምትቀሰቅሰው ልክ መልካሙ አባት እግዚአብሔር የሞተውን አላዛርን ከአራት ቀን በኋላ ክርስቶስ አስነሳው። ስለዚህ አስነሽ አለው አላዛር። የክርስቶስን ትንሣኤ ለየት የሚያደርገው አስነሽ የሌለው ነው። በኋላ እንመጣበታለን። በራሱ ኃይልና ስልጣን ነው የተነሳው። ሌላ አስነሽ፣ ሌላ አጋዥ ሌላ ረዳት እንዲነሳ ያከናወነለት የለም። እንዲያውም እንዳይነሳ ተነሶም ደግሞ ድካማቸውን ከንቱ እንዳያደርግ ጠባቂዎች እያሉ መልክአ ኢየሱስ በተባለ ድርሰት ላይ እንደዚህ ይላል መጽሐፋችን። ሰላም ለትንሳኤከ እምድኅረ ዕለታት ክሌ አቀብተ መቃብር አይላፍ እንበለይ ስሙ ቀርነ ጉባኤ። መቃብሩን የሚጠብቁት በተኙበት መቃብር ጠባቂዎቹ ሳይሰሙ ድንገት እነሱ እንኳን ተነስቶ የአይሁድን ድካም ከንቱ እንዳያደርግባቸው የአይሁድ ሴራ እንዳይከሽፍ ክንዳቸው የፈረጠሙ ሰዎችን መቃብሩ ላይ መድበው ክርስቶስ እንዳይነሳ። በእውነት እነ ሉቃስ እነ ቀለዮጳ የሞቱን ጉዳይ አምነው ተስፋ ቆርጠዋል። ጠላት ግን ክርስቶስ ሞቶ እንኳን ገና አላመነም ይነሳል ብሎ ጠላት መቃብሩን ያስጠብቃል። እነ ሉቃስ ደግሞ አይነሳም ከእንግዲህ ሞቷል ብሎ ተስፋ ቆርጠዋል። አንዳንድ ጊዜ በእምነት ጠላት ሊበልጥ ይችላል። ጠላት ገድሎ እንኳን አያምንም ማለት ነው። ሞቶ የሚፈራ ሞቶ የሚጠበቅ ሞቶም ለጠላቱ ስጋት የሆነ ክርስቶስ ብቻ ነው። ምስጋና ይግባ በእውነት ስለዚህ ይሄ አምላክ መቃብሩ ይጠበቃል ይነሳል ተብሎ የሚገርመው ግን ጠባቂዎቹ ሳይሰሙ የሞተው ክርስቶስ ሞት እንድላ ድርገው ተነሳ። የሚገርመው ይሄ ነው። የክርስቶስን ትንሣኤ ለየት የሚያደርገው ትንሣኤ ልቦና፣ ትንሣኤ ህሊና፣ ትንሣኤ ዘጉባኤ፣ ትንሣኤ ሙታን የምንላቸው በሙሉ ትንሣኤ ክርስቶስ ነው። የሁሉም በኩር ክርስቶስ በብዙ በአምስት ነገሮች በኩር ይባላል። በኩረ ማርያም ነው፣ በኩረ አብ ነው፣ በኩረ ትንሣኤ ነው። የትንሣኤያችን በኩር ነው። ወበእንተዝ ይብሉከ ክርስቶስ በኩረ ትንሣኤ ይለዋል። የመልካ ኢየሱስ መልካ ኢየሱስ ላይ የትንሣኤያችን በኩር መጽሐፍ ቅዱስም እንደሚለን የትንሣኤያችን በኩር ነው። መነሳታችንን ያረጋገጠልን እኛም እንደምንነሳ ምሳሌ የሆነን መነሳታችንን ያረጋገጠ የትንሣኤያችን በኩር ሞትን ድል አድርጎ የተነሳ፣ በዚህ የትንሣኤያችን በኩር እንለዋለን። አምስቱ ትንሣኤዎች እነዚህ ናቸው። የክርስቶስን ትንሣኤ ለየት የሚያደርጉት እንዳልኩት፣ የመጀመሪያው አስነሽ የሌለበት ትንሣኤ ነው። ሁለተኛው ዳግም ሞት የሌለበት ትንሣኤ ነው። ሌሎቹ ተነሱ የምንላቸውና አልዓዛር። ዳግም ሙተዋል። ክርስቶስ ግን ላይ ሞት ሞትን ድል አድርጎ በራሱ ኃይልና ስልጣን የተነሳ ልዩ ትንሣኤ ነው። ትንሣኤሁ ቅድስተ ነው የሚለው ንግበር በዓለ ይችን በዓል ልዩ በዓል የትንሣኤ በዓል ናት። ይችም ቅድስት ትንሣኤ ናት። ልዩ ማለት ነው። ከሌሎቹ የተለየች ያለ አስነሽ የተደረገች ዳግም ሞት ላይ ከተለው የተደረገ ብቸኛ ትንሣኤ ነው። ሌላው በተዘጋ መቃብር የተደረገ ትንሣኤ ነው። በተዘጋ መቃብር ቅድም እንደተናገር ነው የክርስቶስ መቃብር፣ ዛሬ ሕያው ከሙታን መካከል የለም። ክርስቶስ ተነስቷል፣ በአማን ተንሳ። በእውነት ከሙታን መካከል ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም ተብሎ በመቃብሩ መቃብሩ ባዶ የሆነለት ብቸኛው የትንሣኤ ጌታ እሱ ክርስቶስ ነው። ስለዚህ ከትንሣኤው በኋላ ተነሳና ሰላም ለእናንተ ይሁን አላቸው በተዘጋ በር ገብቱ። እኛም ያንን ሰላምታ ከዚያን ጊዜ ጀምሮ ኦርቶዶክሳውያን ሰላምታውን እንለዋወጣለን። ያንን ሰላምታ በእያንዳንዱ ስምንት መስመር ያለው ነው፣ ወይም ደግሞ እየተቀባበልን አራት አራት ሰላም የሚለው አንድ ሰው እንደምን አደርክ ሲል ጥያቄ ነው። እግዚአብሔር ይመስገን የሚለው መልስ ነው። በዚህ ዓይነት ይሄ አንድ ነው። በዚህ ልክ አራት አራት ይደርሳል ማለት ነው። ክርስቶስ ተንሥአ እሙታን ይለዋል የመጀመሪያ ሰው፣ ይቀጥልና በዐቢይ ኃይል ወሥልጣን ይላል። አሰሮ ለሰይጣን ሲለው አጋዞ ለአዳም ሰላም ሲለው፣ ሚዜሰ ይለዋል ኮነ ፍስሐ ወሰላም። እነዚህ የትንሳኤው ሰላምታ ነው። ይህ የትንሳኤው ሰላምታ ትርጉሙ ሀሳቡ ምን አይነት ይዘት ነው የያዘው የሚለውን ነው የምናየው። የመጀመሪያው እንደምን አደርክ በሚለው ቦታ ክርስቶስ ተንሳ አሙታን ይለዋል። በትንሳኤ ወቅት የትንሳኤው ሰላምታ ክርስቶስ ተንሳ አሙታን ማለት ክርስቶስ ተነሳ ከሙታን ተነሳ ማለት ነው። እንዳልኳችሁ የሞተው የማይሞተው ነው። ቤተ ክርስቲያን በስቅለት ቀን የማይሞተው ሞተ። አሁን ትንሣኤው አይደለም፣ ቤተ ክርስቲያንም ይገርማት ሞቱ ነው በጣም የሚገርማት እነ ቅዱስ ኒቆዲሞስ እነ ዮሴፍ ገንዘው ሲቀብሩት በጣም ገርሟቸው የተናገሩት ንግግር ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞተው ሞተ ብለው ነው በአግራሞት የተናገሩት። ለምንድን ነው የማይሞተው የሞተ ከተባለ በሕይወት መኖር የማይገባን እኛ በሕይወት እንድንኖር መሞት የማይገባው እሱ ሞተ። መሞት የማይገባው እርሱ ሙቶ በሕይወት መኖር የማይገባን እኛ በሕይወት ኖር። ከመቃብር በታች በከርሰ መቃብር አድሮ ከምድር በታች አድሮ ከሰማይ በላይ ያለውን ቤታችንን ሠራ። በዚህም ክርስቶስ እንደ ሞተ አልቀረም፣ ሞትን ድል አድርጎ ተነሳ። ስለዚህ የመጀመሪያው ክርስቶስ ተንሳ እሙታን ይህ ልዩ ትንሣኤ ነው። ከዚህ በፊት እንዳነሳ ነው። ሌሎቹም ቅዱሳን እነቅዱስ ጳውሎስ፣ እነቅዱስ ጴጥሮስ፣ እነ ኤልሳ፣ እነ ኤልያስ ራሱም ክርስቶስ እንዳስነሳቸው እንደፈወሳቸው አካላት የሆነ ትንሣኤ አይደለም። ከነ አላዛር ትንሣኤ የተለየ ትንሣኤ ስለሆነ ክርስቶስ በእውነት ተነስቷል። በአማን ተንሣ፣ በእውነት ተነስቷል። እውነተኛ ትንሣኤ አስነሸን የለበት ትንሣኤ ሞት የማይከተለው ትንሣኤ በዝግ መቃብርም የተደረገውን ትንሣኤ በእውነት ክርስቶስ ተነስቶአል ብሎ ይታወጃል። ይቀበላል። የሚቀበለው አካል ምን ብሎ በአብይ ኃይል ወስልጣን። ይህ ደግሞ ሶስት ሀሳቡን በአንድ አረፍተ ነገር የያዘ ነው። በአብይ በታላቅ ኃይልና ስልጣን፣ ታላቅ የሚለው አለ፣ ኃይልና ስልጣን አለ። እንግዲህ ኃይል የሚለው ይሄ ኃይለ እግዚአብሔር ነው፣ አሁን የሚነገረው ሞትን መግደል የሚችል ኃይል፣ መቃብርን ስልጣኑን መሻር የሚችል ኃይል። የሞትን የነበረ አቅሙን ሞት ሆይ መውጊያህ የት አለ? ድል መንሳትህ? ያ አቅም ያ ጉልበት ያ ትውልድን ሁሉ ያንበረከከ ብርታትህ የት አለ? ሞት ሆይ መውጊያ የት አለ? ድል መንሳትህ ያ አሸናፊነትህ የት አለ ብለን የድል ዝማሬ እንድንዘምር ያደረገ በአብይ ኃይል በታላቅ ኃይል። ኃይልን ሊቃውንቱ ሲተረጉሙት የሰው ኃይል አለ፣ የመላእክት ኃይል አለ፣ የእግዚአብሔር ኃይል አለ። በአብይ ኃይል ወስልጣን የሰውን ኃይል ብንመለከት የነ ሶምሶን ኃይል አለ፣ የነ ዳዊት ኃይል አለ የሌሎቹም በርካታ ሰዎች እጅግ የተመሰከረላቸው ኃይለኞች የተባሉ አሉ። የክርስቶስ ኃይል ግን ከእነዚህ ሁሉ የተለየ ኃይል ነው። ኃይለ እግዚአብሔር ከመላእክት ኃይል የተለየ ነው። የመላኩ ኃይል አለ፣ የመላእክት ብርታት አለ፣ የመላእክት አቅም አለ፣ የሃያላን ሰዎች አቅም አለ። ከዚህ ሁሉ ኃይል በላይ ግን የነሶምሶንም ኃይል የነ ዳዊት የነ ሰሎሞን ጥበብ የሌሎቹም ሃያላን ሰዎች ጉልበታቸውና ብርታታቸው ሞትን መግደል አልቻለም መቃብርንም ማሸነፍ አልቻለም ክርስቶስ ግን መቃብርን አሸንፎ ሞትንም ድል አድርጎ ተነስቷል በምን በታላቅ ኃይል በታላቅ ስልጣን ያንን ስልጣን አስቡት የእግዚአብሔርን ስልጣን ቋሚ የሌለው ባለስልጣን ነው እግዚአብሔር አማካሪ የሌለው ባለስልጣን ነው እግዚአብሔር። በአብይ ኃይል ወስልጣን ደግሞ ሲሰራ የማይሳሳት ባለስልጣን ነው እግዚአብሔር። ደግሞ ከስህተቱ መስሪያ ቤት እንኳን የሌለው ያለ መስሪያ ቤት መስራት የሚችል ባለስልጣን ነው እግዚአብሔር። ያለ ሰራተኛ ብቻውን የሚሰራ ባለስልጣን ነው እግዚአብሔር። ይሄ ባለስልጣን ሞትን በአብይ ኃይል ወስልጣን በታላቅ ኃይልና ስልጣን ሞትን ድል አድርጎ ተነሳ፣ በአብይ ኃይሉ ስልጣን ከዛ አሰሮ ለሰይጣን። ከተነሳ በኋላ ደግሞም ገና ከመስቀል ላይ በጀመረው በዛ ስራው የሰይጣንን እግዚአብሔር ገና ሲወለድ ሲገለጥ እንደተዘመረው ስለ ልደቱም እንደተነገረው የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ተብሎ እንደተነገረው አሁን ደግሞ አፈረሰው። ማፍረስ ብቻ አይደለም፣ ስራውን ካፈረሰ በኋላ ራሱን መሰሪውን ራሱ ሰይጣንን አሰረው። ያ ሰይጣን ሲታሰር የሚፈታ ሌላ አካል አለ። አስሮ ምን አደረገው? ያንን አዳምን ያሳሳተውን ያንን አዳምን አምላክ ትሆናለህ ብሎ የሐሰት ትንቢት የተነበየውን አምላክ አድርጎ የዲያብሎስን ትንቢት ፈጽሞ የአዳምን ምኞት አሳክቶ ክርስቶስ በእውነት ተነሳ። የዲያብሎስ ትንቢት ምንድን ነበረ ከተባለ አምላክ ትሆናለህ፣ እጸበለስን ብትበላ አምላክ ትሆናለህ ነበረ። አዳምን ምኞቱ አምላክ መሆን ነበረ። አምላክ የመሆን ፍላጎት ስላለውም እጸበለስን በላ። አምላክ ሆናለሁ ብሎ አልተሳካም፣ ወደቀ። እግዚአብሔር ግን በቅናት ተነሳ ዲያብሎስ በልጄ በአዳም እንዲህ አሹፎ እንዲህ ቀልዶ አይቀርም ደግሞ ልጄ እንዲህ ተሳቆ አምላክ ለመሆን ተመኝቶ ጓጉቶ አይቀርም አደርገዋለሁ አለ እግዚአብሔር ስለዚህ ሊያደርገው ተነሳ እግዚአብሔር አምላክ ቃል ገባለት ለአዳም ከልጅ ልጅ ተወልጄ አድንሃለሁ አለው ስለዚህ አምላክ ያንን ቃል ኪዳን ለመፈጸም ሰው ሆነ። አምላክ ሰው ሲሆን ሰው አምላክ ሆነ። ስለዚህ የአዳም ምኞት ተሳካ፣ የዲያብሎስ በረከት የማያገኝበት ትንቢት ተፈጸመ ማለት ነው። ለካ ትንቢት ነበረ እየተናገረ የነበረው። አሁን ግን እስከ ዛሬ ድረስ አዳም ታስሮ ነበረ። የታሰረውን አዳምን ለመፍታት አሰሮ ለሰይጣን፣ ሰይጣንን አሰረው። ሰይጣንን አሰረው። ሰይጣንን ካሰረ በኋላስ ከተባለ አሰሮ ለሰይጣን ካለ በኋላ አጋዞ ለአዳም፣ አዳምን ነፃ አወጣው፣ አዳምን ከእስራቱ ፈታው። አዳምን በቃ መታሰሩ አለው። ታስታውሳላችሁ፣ ከትንሣኤው በፊት በሆሳእና በሚነበበው ምንባብ ላይ አህያዋንና ውርንጭላዋን ፈታችሁ አምጡልኝ ብሎ ነበረ። አህያዋና ውርንጭላዋ አዳምና እኛ ልጆቹ ነን። ስለዚህ ፈታችሁ አምጡልን አለ እግዚአብሔር። ፈታን ማለት ነው እግዚአብሔር ጌታቸው ይፈልጋቸዋል ብሎ ፈታን። አሁን አጋዞ ለአዳም አዳምን ነፃ አወጣው፣ አዳምን ከእስራቱ ፈታው። መፈታት ሆነ ማለት ነው። ስለዚህ አዳም ከእስራቱ ተፈታ ማለት ዲያብሎስ ታስሮ ነው፣ አዳም የሚፈታው የዲያብሎስ መከራ ተጀምሮ፣ አሁን የአዳም መከራ አበቃ። ሞት ሙቶ ሙት የነበረው አዳም ህያው ሆነ በማን በክርስቶስ ሞት ለዚህ ነው የአርብ ውዳሴ ማርያም ስንጸልይ እንደዚህ የሚለው ዘዚያነ ሞተ ነሳ ወእንትያሁ ህይወተ ውሃበነ የእኛን ሞት እሱ ሞተ የእሱንም ህይወት ለእኛ ሰጠን አለ ያ ህይወትም ሕያውም የሆነው ክርስቶስ ሞቶ እኛን ደግሞ በሕይወት እንድንኖር ሕያዋንም እንድንሆን አደረገን ማለት ነው ስለዚህ ክርስቶስ ተነስቷል። በታላቅ ኃይልና ስልጣን ሰይጣንን አስሮ አዳምን ምን አደረገ? ነፃ አወጣው፣ አጋዞ ለአዳም ካልነ በኋላ ሰላም እንላለን። ሰላም ይሄ ሰላምታ እንዳልኳችሁ የትንሣኤው ሰላምታ ነው። የትንሣኤው ሰላምታ ክርስቶስ ሰላም ያለው ነው። እኛ ሰላምታ የምንለዋወጥበት ነው። ልዩ ሰላምታ ነው ልዩ ሰላምታ ነው። ምንድን ነው ለየት የሚያደርገው ከተባለ፣ ይሄ ወቅት ይሄ ወቅት በመንግስተ ሰማይ የምንኖረውን ኑሮ በምድር ላይ የምናሳይበት ቅምሻው ነው። ታስታውሳላችሁ፣ ከትንሣኤ በፊት የነበረችው ቅዳሜ ቅዳም ስዑር ተብላ ቅዳሜው ተጾሟል። ከትንሣኤው በኋላ ያለው ግን እንኳን ቅዳሜው ሊጾም አርብና ረቡዕ እንኳን የሚበላበት ያኔ ስዑር ቅዳሜ ነው። ቅዳም ስዑር ነው። አሁን ደግሞ ዓርብ ስዑር ነው። የተሻረው ዓርብ ረቡዕ ነው ማለት ነው። ከትንሣኤው በፊት ያለው አንዱ ሳምንት ቅዳም ስዑርን ጨምሮ ስቅለቱ ከሆሳዕና ማግስት ጀምሮ ያለው ያሰሞን ክርስቶስ ባይወለድ ክርስቶስ ባይጠመቅ ክርስቶስ ባይሞትን ልኑሮ ልንኖረው የምንችለው ኑሮ ማሳያ ነው። ፍታቱ የለም፣ ቅዳሴው የለም፣ ቡራኬው የለም። በረከት የምናገኝባቸው ብዙ መንፈሳዊ ሥርዓተ አምልኮዎች የሉም። በሰሙነ ሕማማት ለምን ክርስቶስ ባይወለድ እንዲህ ነበር የምንኖረው ብሎ ማሳያ ነው። የብሉ ኪዳን ኑሮ የብሉ ኪዳን ሕይወት ማሳያ ነው። ከትንሣኤው በኋላ ደግሞ ልክ በሰማይ በመንግሥተ ሰማያት የምንኖረው ኑሮ ማሳያ ነው። በዚያ ደስታ ነው፣ በዚያ ዝማሬ ነው፣ በዚያ ምስጋና ነው። በዚህ ነው የምንኖረው የዚያ ኑሮ ማሳያ ነው። ስለዚህ ሰላም፣ እውነተኛ ሰላም የታወጀበት ክርስትናችን ስብከታችን ማረጋገጫ ያገኘበት ይህ ትንሣኤው ነው። ይህን ካል ሰላም እንላለን። እኔ የሰ ይላል። ከዛሬ ጀምሮ ከክርስቶስ ሞት ከክርስቶስ ትንሣኤ ከክርስቶስ ልደት ከክርስቶስ ዋጋ መክፈል የአዳም እስራት ከተበጠሰበት፣ ዲያብሎስ ከታሰረበት ጊዜ ጀምሮ ከዛሬ ጀምሮ ከሆነ ፍስሃ ወሰላም፣ ደስታና ሰላም ሆነ ይላል። ያ ደስታና ሰላም ያ የዲያብሎስ መታሰር ያ የአዳምና የእኛ የልጆቹ መፈታት ያ የክርስቶስ ትንሣኤ ይህ በሰላምታችን ውስጥ የምናካትተው የትንሣኤው ሰላምታ የያዘው ሀሳብ ነው። በክርስቶስ ትንሣኤ ብዙ ነገሮች ታይተዋል። እንዳልኳችሁ ጠላት ሞቶ እንኳን እየተጠራጠረ ይነሳል ክርስቶስ ብሎ እየጠበቀው ነው። ደቀ መዛሙርቱ እነ ሉቃስ እና እነቀለዮፓ ደግሞ እሱ ከሞተ ምን አለን ብለው ወደ የማሆስ እየገሰገሱ ነው። ተስፋ ቆርጠዋል። አርብ የማያልፍ መስሏቸው ተስፋ ቆርጠዋል። ተስፋ የቆረጠ ሰው ይላሉ ተስፋ የቆረጠ ሰው መስራት ያቆመ የግድግዳ ሰዓት ማለት ነው። መስራት ያቆመ የግድግዳ ሰዓት ስድስት ሰዓት እንዳለ ከተበላሸ ማታም ስድስት ሰዓት ነው፣ ቀንም ስድስት ሰዓት ነው፣ ጠዋትም ስድስት ሰዓት ነው የሚለው ሉቃስና ቀለዮጳ አርብ ዕለት ተስፋ ቆርጠዋል። ክርስቶስ ተነስቶም እነሱ ጋር አርብ ነው። አሁንም እንደሞተ ነው አልተነሳም ብለው ነው የሚያስቡት። ክርስቶስ ግን በእውነት ተነስቷል። አርብ ቀኑ አልፏል። ጨለማው አልፏል። ያ የመከራው የልቅሶ ቀን አልፏል። ማን መጣ? ትንሣኤው፣ እሁድ የዝማሬ ቀን መጧል ማለት ነው። ሁልጊዜ በሕይወታችን አርብና እሁድ ይመላለሳሉ። አርብ የመከራ ቀን ነው። እሁድ ደግሞ የዝማሬ የደስታ ቀን ነው። በሕይወታችሁ አርብ ላይ ያላችሁ ሰዎች ካላችሁ ያልፋል ተስፋ አትቁረጡ። አርብ እንደ ጨለማ አይቀርም። አርብ መከራ እንደ በዛ፣ አርብ ደቀ መዛሙርቱ እንደ ተበተኑ፣ እንደ ፈሩ፣ አርብ ድንግል ማርያም እንዳለቀሰች አትቀርም። እንዲህ ይላል ቅዱስ ያሬድ በዝማሬው የትንሣኤ በሚዘመረው ንዑ ንብኪ በከመ በከየትሙ ንዑ ንብኪ አንባአ መሪረ ከመእይድ ገነ በትንሣኤሁ። አርብ ከድንግል ማርያም ጋር አብረ እኑ እናልቅስ፣ እሁድ በትንሣኤው ደስ ሲላት አብሮ ደስ እንዲልን ይላል። እሁድ መከራ ነው። እሁድ ጨለማ ነው። እሁድ ልቅሶ ነው። አርብ መከራ ነው። አርብ ልቅሶ ነው። አርብ ስቃይ ነው። እሁድ ግን ዝማሬ ነው። እሁድ ደስታ ነው። እሁድ ፍስሐ ሐሴት ነው። ስለዚህ በሕይወታችን ውስጥ ይህንን አስበን ነው የምንኖረው። አርብ አለ፣ እሁድ አለ። በእርግጥም በሕይወታችን ሲተረጎም አርብንና እሁድን እየተገበርን አስበ ነው ነው የምንኖር። አርብ ሞት ነው። እሁድ ትንሣኤ ነው። እንደምንሞትም እንደምንነሳም ሞትም ህይወትም እንዳላስበን ነው በምድር ላይ የምንኖረው። ማረጋገጫው ምንድን ነው? ልክ እንደምንሞት አስበን እድር እንገባለን። እንኖራለን ብለን ደግሞ እቁብ እንገባለን። እንዳው እድሜ እግዚአብሔር ካልሰጠን ድንገት በሞት ከቸኮለ፣ መቼም ሰው እድር የሚገባው ለሰርጌ ዕለታ ብሎ አይደለም፣ ለቀብሩ ነው፣ ለሚሞትበት የሞቱን ጉዳይ አስቦ ነው። ሰው ደግሞ እቁብ የሚገባው የሞቱን ጉዳይ አስቦ አይደለም፣ እኖራለሁ ብሎ ነው። እግዚአብሔር ብሎ ጊዜው ደርሶ ከሞተ እድሩን ይጠቀማል። እግዚአብሔር ብሎለት ደግሞ እድሜ ተጨምሮለት ከኖረ ደግሞ እቁቡን ይጠቀማል። ስለዚህ እሞታለሁ ብሎ እድር ይገባል፣ እኖራለሁ ብሎ እቁብ ይገባል። የሰው ልጅ አርብንም እሁድንም ያስባል ማለት ነው። በህይወታችን ውስጥ መሞትም መኖርም እንዳለ አስበን፣ እንደምንሞት አስበን ንስሐ መግባት አለብን፣ እንደምንኖርም አስበን በጎ እየሰራን በዚህ ምድር ላይ መኖር አለብን። የትንሣኤው ሰላምታ የእግዚአብሔር አብ በረከት የእግዚአብሔር ወልድ ፍቅር የመንፈስ ቅዱስ ኅብረት የቅድስት ድንግል ማርያም ምልጃና ጸሎት የቅዱሳን ሁሉ ጠባቂነት የመስቀሉ ኃይልና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።